ትሰጣለች ይህን አስመልክቶ ህብረተሰቡ ከምኔው እያለ እየጠየቀ ነው ከተጋባችሁ አራት ወር ነው አምስት ወር ነው ስድስት ወር ነው ሁለት ወሩ ፋርዳ መጥተዋል እያለ በነገራችን ላይ ሜዳ ላይ የምትመጡ ሰዎች ሀሳባችን ይዛችሁ ከመጣችሁ በኋላ ህዝብ የሚሰጠን ሀሳብ በግድም በውድም ትውጣትላቸው አንዳንድ ሰዎች አጀንዳ መሆን ይፈልጋሉ። አጀንዳ ከሆኑ በኋላ ደግሞ ለምን አብጠለጠላቸዋል? እንደዚህ አላልኩም እኮ እንዲህ ብያለሁ እኮ እንዲህ አልተናገርኩም እኮ። በፍጹም አይሰራም አይሰራም። አንድ ጊዜ አጀንዳ ለመሆኑ ፍላጎት ካላችሁና በየጊዜው ለዛ ምትደክሙ፣ ምትለፉ፣ ምትወጡ የምትወርዱ ከሆነ እና ህብረተሰቡ ተባብራችሁ አጀንዳ ካረጋችሁ በኋላ በእናንተ ጉዳይ ላይ የሚሰጡን ሀሳብና አስተያየት መዋጥ አሉባቸው። ለምሳሌ አሁን ገነት ወልዳለች አልወለዶችም የሚለው አወዛጋቢ ሀሳብ ነው የፖስተችው እንግዲህ እኔ አይመስለኝም። ለምን ከአንድ ቤት አራት ዩቱበር ቁጭ ብለ ይሄን የሚያክል ግዙፍ ወሬ ይዞ ዩቱብ ላይ ሳይንጫጫ ነገርዬው ሳይፖሶት አራት መቶ አምስት መቶ ሺህ ቪው ሳይገኝበት ዝም ዋጥ አርጎ ቁጭ አለ አላወም ናቸው። እኔ አልሰማቸው። ምናልባት ከጉር ጉር በኋላ ቀስ ብላ ወታ ገነት ረ የያት የልጅ ነው ልትላችሁ ትችላለች። ይሄ ዩቱብ የሚባል ነገር ባለጌ ነው። ሰውን ሁሉ አበላሽ ያሽተዋል እና ኦሮሎ ደ ልጭ አይደለም የአያት የልጅ ነው ልትል ትችላለች። እና ያላመንኩበት ምክንያት ትንሹም ትልቁም ጉዳይ ወደ ዩቲዩብ እየረጦ ይዞ የሚመጣ አራት ዩቲዩበር ያለበት ቤተሰብ ውስጥ ይሄን ጉዳይ ኮርግዝና ጀምሮ ኮሽ ሳይባል ሳይወራ፣ ምንም ነገር እንደው አፍነው ታፍነው ቁጭ አለው ብትልኝ በፍጹም አላምናቸው። ከዛ በኋላ እንደገና ደግሞ ከተወለደ በኋላ እንኳን እንደው ምንም ነገር ሳይባል እንደ ጩጭ ጩጭ ተብላል እስል እኔ አላም ነው። ስለዚህ አጀንዳ መሆን የፈለገች ይመስለኛል። ራሱ አርቲስት ጎነት ሲጀመር እሳ በአመት ቢያንስ ሶስቴና አራቴ አገራዊ አጀንዳ የምትሆን ሰውነች። ለምን ይህን ነገር እንደምትፈልገው አይገባኝም። እኔ በስራ ጥንካሬ ልጆቻን ለማሳደግ ለመገንባት በምትሄድበት መንገድ አደንቃታለሁ፣ አከብራታለሁ። ነገር ግን በጣም አጀንዳ ለመሆን የምትሞክርበት መንገድ ደግሞ በጣም ነው የሚደብረኝ። እነቱ ለመነጋገር በጣም ይደብረኛል። ሰው ብዙ ጊዜ አጀንዳ ለመሆን ከዛ በኋላ አጀንዳ ከሆነች በኋላ ደግሞ ህዝቡ እንደፈለገ ሲፈተፈተና ሲያብጠለጥል ቅር መሰኘት አያስፈልግም። አሜን ብሎ መቀበል ነው። የማህበራዊ ሚዲያ አንዱ ጎጮ ወረከት ይሄ እኮ ነው። የሚወዱን እንዳለ ሁሉ የሚረግሙን እንዳለ፣ የሚሞርቁን እንዳለ፣ የሚረግሙን አሉ፣ የሚወዱን እንዳለ፣ የሚጠሉን አሉ፣ የሚያከብሩን እንዳለ፣ የሚያዋርድን አሉ። መቀበል ነው። አንድ አጀንዳ መሆን ከተፈለገ በኋላ ወደፊት ወደኋላ አይቻልም። አስቸጋሪ እና በጣም አስቸጋሪ የሚዲያ ሰው ሁሉ ነገር በልኩ ሲያደርግ ጥሩ ነው። ለምሳሌ እኔ ዩትዩብ ላይ የወጣት የገዛት ጫማና ሱሪ ለህብረተሰቡ ለማሳየት አይደለም። የግል ኑሮዬ፣ ትዳሬ፣ ህይወቴ፣ መግባቴ መውጣቴ ይሄ የኔ ብቻ ነው። ህዝብ ጋር የሚያገናኘኝ አንድና አንድ ጉዳይ እሱም ስራዬ ነው፣ የሚዲያ ስራ እና በጣም የሚጎርም ነው ጊዜ ከሹታ በእርግጥ ይሄ ኢትዮጵያ ውስጥ ማህበራዊ ሚዲያ ይዞት የመጣው አንደኛና ትልቁ መዘዝ ምንድን ነው? እዩኝ እዩኝ ነው። ሁሉ ነገር እዩኝ እንትን፣ ወል አፈቀርኩ እዩኝ፣ ቀለበት አረኩኝ እዩኝ፣ ሰርግ አረኩኝ እዩኝ፣ ወለድኩኝ እዩኝ፣ ልጅ ክርስትና ተነሳ እዩኝ፣ ልጅ ድኩ ድኩ ጀመረ እዩኝ። በጣም ስቃይ ነው፣ በጣም ስቃይ ነው። ከዛ በኋላ ደግሞ ሚዲያው ላይ ኮሽታ ሲፈጠሩ ደግሞ ሌላ ነገር ይፈጠር እና መዋጥ ግድ ይላል። ለምሳሌ ህብረተሰቡ እንዲ ከሰባት ወር በፊት እኮ ታረቁ አትታረቁ ሴልፍ ሾ ላይ ቀርቦ ሲላቀሱ ነበረ እኛንም አብረው እያስለቀሱን ነበራል። እንዲ ልጅ ዘጠኝ ወር ነው የሚወለደው። ሁለት ወሩ ፋርዳ መጥተዋል ብለህ ሰው ሂሳብ ያሰላል ማለት ነው። እኛ ጋር እዚ እየተጨቃጨቀ እኛ ጋር እየተላቀሰው

ወለደች ነው ልጆቿ ቪዲዮ ይሰሩ ነበር ዩቲዩብ ላይ በሳም ዩቲዩብ ላይ የሚለቀቅ መዓት ጉዳዮች መዓት ወሬዎች ነበር ነገር ግን ይህ ሁሉ ወሬ የለም እንደዚያም እንዲህ ከሆነ በጣም በስላለች ማለት ነው እኔም ደግሞ ይቅርታ ጠይቅበታል እውነት ወልዳ ከሆነ በፍጹም የሚያስደንቅ ብስለት ላይ ደርሳለች ግን ይሄ አይመስሎኝም አንድ ቤት ውስጥ አራት ዩቲዩበር ቁጭ ብላ ይህን የመሰለ ጥብስ ወሬ ተገኝታ ሁሉም ዝም አለ። ጩጫ አለ ወጥሬ እንት ምሽሉ ማን ይኮብደኛል። ይሄ የዩቲዩብን ባህሪ እኔ በማቆዶ ረጃ ስለገመገም ቁጥር እና አንዳንድ ፖለቲከኞች ይመጣሉ። በጣም ትልቅ የሚባል ፖለቲከኛ እኮ ነው፣ ይመጣና አጭር አንድ አርፍተ ነገር አንድ አርፍተ ነገር ይጽፍና ይሄዳል። ከዛ ህብረተሰቡ ያን አጀንዳ አንስቶ ይጨፋጨፋል፣ ይፎጣፎጣል። እሱ ደስ ይላል፣ ቁጭ ይላል። በዛ ምክንያት ሰው ሲሰዳደብ፣ ሲንጓጠጥ፣ ሲጦላለፍ፣ ትፋትን ሲተፋ እና ፖለቲካ ውስጥ ውዝግብ ምንም አይሰራም። አጥርተውም አይጠራልንም። እንኳን አወዛግባችሁ ጥርጥር አድርጋችሁ እንኳን አንድ ሰዓት ሙሉ ነግራቸውን እንኳን እጅ ተረዳናችሁ አይደለም እንኳን ለማወዛገብ ሞክራችሁ ቆርተ እና አሽሙረኝነትና ባለቅኔነት ልዩነት አለ። ባለቅኔነትና አሽሙረኝነት ሲጀመር ቅኔም አሽሙርም ፖለቲካ ውስጥ አይሰራም።

እርግጠኛ ነገር ነገ ከነገደ የማይመስል ነገር ትሰማለች። እርግጠኛ ነኝ። እርግጠኛ የማይመስል ኧረ፣ የለው ነው እኮ አይደለም። እና አጀንዳው ለምን ተፈለገ? ማወዛገ ብሎም ተፈለገ። ጉርጉርም ይሄን አስመልክቶ ህዝብ ለሚሰደበው ስድብ ለሚያንጓጠጥሽ ማንጓጠጥ አላፊነት ትወስጃለች? ነገር እንደዚህ አይነት ነገሮች ዋጋ እንደሚያስከፍሉ ማወቅ እኔ አንድ ሰው በወደውም ባደንቀውም ባከብረውም የማይመስሉ ነገር ሰርቶ የራስም የቤተሰቡን ክብር ዝቅ የሚያደርግ ዙቅ እያደረገ እኮ ነው አሁን እኮ ገነት የሰራችው ነገር የቤተሰቧን ክብር ዙቅ እያደረገ እኮ ነው። ለምን ሁሉ ሰው እንዴት ነው አንታረቁም እያሉ እኛ ጋር ሰይፉ ላይ ድራማ እየሰሩብን እነሱ ለካ ልጅ ለመውለድ የሚያስችል ሂደት ውስጡ ነበሩ አብራው የሚል ክፉ ደግ አንዳንዱ ቃላቱ ፀየፍ የሆነ ቃላት ሁሉ እየተጠቆመ ሀሳብ አስተያየት ይሰጣል። ይሄ ከዚህ የሚገኘው ትርፍ ምን እንደሆነ አልገባኝ እና አጀንዳ ለመሆን ፍላጎት ሊኖረን ይችላል። ነገር ግን ፍላጎት ለመሆን የምንፈልግበት ሩቀት ራሱ የተመጠነ መሆን አለበት፣ በልኩ መሆን አለበት የሚል ሀሳብ ነው ያለኝ። እና መታረም አለበት። አንዳንድ ነገሮችን በጊዜ ለማረምና ለማስተካከል ካልፈቀድን ብዙ ትክክል ያልሆኑ ቀውሶች ይመጣሉ። እንዳልኳችሁ ማህበራዊ ሚዲያ በረከቱ ብዙ እንደሆነ ሁሉ መርገምቶን በጣም ብዙ ነው። በማህበራዊ ሚዲያ ላይ ትልቅ በረከት ለማግኘት ብዙ ድካም፣ ብዙ ልፋት፣ ብዙ መውጣት፣ ብዙ መውረድ የሚጠይቅ ቢሆንም መርገሙን ለማግኘት ግን በጣም አጭር፣ በጣም ቅርብና በጣም ቀላል እና ከሆነልሽ እንኳን ማርያም ማረችሽ ከሆኑላት ከሆነላት እንኳን ማርያም ማረችሽ። ካልሆነ ግን አጀንዳ ለመፍጠር የሚካሄድበት ርቀት ከሆነ ግን ትክክል አይደለም ምንም እና ብዙ ሰዎች እንደዚህ እቺን አይነት ሙከራ ይሞክራሉ። አጀንዳ ለመሆኑ ይሞክራሉ። አረንጃ አጀንዳ ለመሆኑ ይፈልጋሉ መልሰው በአጀንዳነታቸው የሚመጣ ክፉ ድግ ደግሞ መስማት አይሰሙም አይፈልጉም። እና ማረም ያስፈልጋል። ትዳር የግል ህይወት ነው። ልጅ የግል ህይወት ነው። መንፈሳዊ ህይወት የግል ህይወት ነው። በአደባባይ በቲክቶክ የሚጸለይ ጸሎት የንስሐ እንባም ለቁሶም የለም የማስመሰል ካልሆነ በስተቀር መንፈሳዊ ህይወት በማህበራዊ ሚዲያ ሊሆን አይችልም። ፍቅር ህይወትም በማህበራዊ ሚዲያ ሊሆን አይችልም። እናርገው ብላቸው ከሞከራቸው በኋላ ደግሞ የሚመጣውን በጎም ክፉም ተጽዕኖን የመቀበል ግዴታ ይኖርባቻል። በተቻላቸው አቅም አጀንዳ አትኑ። አጀንዳ ከሆናቸው ደግሞ ህዝቡ የሚያጠጣቸውን በበጎ ፈቃዳቸው እሺ ብላቸው መጠጣትና መቀበል ይገባል። ለማለት ወዳለ ሳሆን አሶሲሞቻችን ላይ ቃርግ ሼር አድርገው ወዳቸዋለሁ ፒስ